ሰላም ጤና ይስጠልን ውድና የተከበራችሁ ቤቷና ለቤተሰቦች ሁላችሁንም እንኳን ወደ ቻናላችን በሰላም መጣችሁ ዛሬ ክፍል ሰባ አንድ ሀረግ ድራማ ተለቀቀ ሀረግ ድራማ እንግዲህ ወደኋላ ስንመለስ ቢኒና የአፊት አክስት ልጅ ሲደባደቡ ነበረ በማን የተነሳ በጽ የተነሳ ጺን ከልቡ ስለሚወዳት ቢኒ ይህኛው ደግሞ መጥቶ እሷን ልጅ በጣም ነው መወዳት የሚል ነገር በመናገሩ ቤኒም ስሜታዊ ሁኖ እሱን ለመደብደብ ነበረ። ነገር ግን ገኒዬም በቃረ በማለት ሁለተኛም ደግሞ የዚህ ልጅ ጓደኛ ስለነበረ የዳጊ እንደዚህ በሚለው ሰዓት በቃ መሄድ አለብን እና ተነስና እንሂድ ብሎ እሱን ይዞት ይወጣል። ምክንያቱም አጎቱንም ጓደኛውንም ማን ነው ማክበር አለበት? ጓደኝነት ማለት ቤተሰቦችን ልታከብር ለታከብር ይገባሃል ብሎ መልስ ይሰጠዋል። ይህ ጊዜ በቃ ያው እንደዚህ ስላናደደኝ እኮ ነው ምናምን የሚል መልስ ይሰጠዋል ለዳጊ ዳጊም ደግሞ ከምንም በላይ እውነት ነው። በቤተሰብ መደራደር ማንም የለበት። በተለይ እናቴን ልትና እናቴ ፊት እንደዚህን ትልትል አያስፈልግም። ቤተሰቦችን ልታከብር ከምንም በላይ ይገባል የሚል መልስ ይሰጠዋል። ጊዜ ጓደኛውም እሺ በማለት ወደ ሔዋን ጋ ስንሄድ እንግዲህ ሔዋን ወደ ቤዚ ጋር በመሄድ ተሰናብታታለች ቤዚም ደግሞ ግራ ገብቷት እየተከተለቻት ስንመጣ ምንድን ነው ለምን አትነግርኛም ለምን ሳታስረጭኝ በማለት ቤዚም ተጨነቀች በጣም ለምን ነው ማንነግሪኝ ምንም የምነግርሽ ነገር የለም በቃ ምናልባት እንኳን ካልተገናኘን የሆነት ፖሊስ ከጠየቁሽ እንደዚህ ብለሽ መልሽ። የሆነ ቦታ ሄዳለህ ብለሽ ተናገሪ በማለት የሚጨነቅ ነገር ነግራት ሄዳለች። እሷም ቤዚ አደራሽን ኤፉ እህትሽ ናት፣ ምንም ቢሆን ለኤፉ ኤፉን እንደምንም ብለሽ ሰርጉን አስቆሙ በማለት መልስ ትሰጣታለች። ለምን የምትጂበትን አትነግርኝም በማለት ትናትለኝ እኔ አልነግርሽም የምሄድበትን ቀስ ብለሽ ትደርሽበታለሽ። አሁን እኔ እንደዚህ ተሸፍኜ እየሄድኩኝ ነው። ስለዚህ እኔ ደግሞ ለእነዛኞች ልጆች መድረስ አለብኝ የሚል መልስ ትሰጣታለች። የዝ ጊዜም ደግሞ ቤዚ ቤዚ በእውነት ሳያት በጣም ነው እምባዬ ሁሉ ይመጣ ማለት ነው ማለት የተናገረችው ቃል የዚህ ጊዜ ቻው ብላት ተቃቅፋ ስትሰናበታት የሰጠችው መድ ወደ ቤቷ ስትገባ ወደ ቤቷ ስትገባ ምንድና ያለችው በቃ ስትሰናበታት ቻው በቃ ቀፍኝና እንለያይ ብላ ስትላት፣ የዚህ ጊዜ ቤዚ በቃ ታርማ ማረሚያ ቤት ሄዳ ከመጣይ በኋላ ሁሉንም ነገር በቃ ለሰው አሳቢ ለሰው እንትን ባይሆን አለች። የዚ ጊዜ ይስተሰናበታል ለምን ነው በቃ ማትነግርኛ? አሁን በደንብ ሰላም ብዬሽ ልለይሽ ነው። እንደዚህ ከሆን ስለምወድሽና ማንንም ሳልል አንቺ ልል የመጣሁት በዚህ ምክንያት ነው። ና እንትን ስለሆንሽ ነው ብላ ስማተለየቻት ተለይቻል ጊዜ ቤዚም ቁማ ተመልክታ ስታበቃ ስሸኛት ቤቱን እያየች በቃ ግንብ ብቻ ምን ይሰራል? ቤት ብቻውን ምን ይሰራል? ሰው የሌለበት ቀዝቃዛ በረዶ ምን ይሰራል? ብቻ ብቻ ቤት እያለች ስትል ሁሉም ነገር ተሰማት። በቃ ሁሉም ሊሄድ ነው፣ ጽናም ናቱን ቀጣይ ይሄዳሉ፣ ብቻዬን መቅረቴ ነው እያለች እኔ ብቻዬን ይሄን ሁሉ ግንብና ወናት አቅፌ? መቅረቴ ነው እያለች እንደገና ትጸጸታለች፣ ታለቅሳለች። በቃ ይሄን ነገር ስትል ሁሉም ሲለዩዋት አሁን ላይ በጣም ጥሩና እንትን ሆናለች። ማረሚያ ቤት ገብታ ተስተካክላለች ማለት ነው። የዝግዜ ጊዜ ትሰናበታታለች። አሁን ላይ ቢኒ እኔ የትም ቢሆን ሰርጉን እንደምንም ብዬ አስቀረዋለሁ፣ የሚል ቢኒ፣ ራሴን ራሱ መስዋዕት አድርጌ ማድረግ እስካለብኝ ድረስ አደርጋለሁ ብሎ ለገኒ ይነግራታል። ይህን ነገር አንድ ነገር ማድረግ አለብኝ ስትለው ቢኒም ቢኒም እንግዲህ ይህን አይነ መልስ ሲሰጣት፣ ገንዬም ለምን እሷን ለማዳን ብለህ አንተን መስዋዕት አንዷን ሴቷን ልጅን ለማዳን ብለህ አንተን መስዋዕትነት ማድረግ የለብኝም፣ ስትለው እኔ እሱም መበቀልና እንትን ማለት እፈልጋለሁ የሚል መልስ ይሰጣታል። በፍጹም በቀል የሚባል ነገር እንዳታስበው በማለት መልስ ትሰጠዋለች። ስለዚህ በቀል ለማንም አይረባም። ስለዚህ አንተ በምንም ታምር አንተ ባልወልህም እኮ አባትህ ባለቤቴ አንተንም አደራ ብሎ ሰጥቶኛል። ልጆችንም ሁሉንም ላንተም ደግሞ አደራ ሰጥቷል። ስለዚህ አይቻልም በማለት ትነግረዋለች። እሱም በቃ እሺ በቃ በምንም ታምር ብዬ እንድቀር አደርጋለሁ ሰርጉን ብሎ ይቀበላታል። እንግዲህ እዚ ላይ አፊት የሚባለው ልጅ እንደዚህ መቶ ሰርግ ለመጣራት ወደ ናታንጋ ጋር ይሄዳል ወደ ናታን ጋር በሄደ ሰአት እንግዲህ ናታን ማነች ጽ በር ትከፍትለትና ምንድን ነው ቤታችንን ሁሉ አስታወሰኝ አንተ ነው የወሰርክብን እያለ ስትለው አይ እሱን እንኳን ዝም ብዬ ነው ምክንያቱም እንድታስታውሺ የተፈጠረ ስራ ነው ይላታል አይ እኔ ሳይ ያንን ሁሉ እውነቱን የዛን የብትነግሩን ሁሉንም ማወቅችል ነበር የሚል መልስ ተሰጠዋለኝ ይህ ጊዜ ወንድሟ ናቱ ይመጣል። ማን ነው ሲላት፣ የማያስፈልግ ሰው ነው ስትለው፣ ኦኬ። ናቱ ደግሞ ውስጡ እየተናደደ ከላይ እየሳቀ ጥርሱን ያሳየዋል። እንደዚያው እያለቀስክ ነው ብዬ ነበረ፣ ነገር ግን አንተ እንደዚህ እውነትን ጎበዝ ነህ ምናምን እያለ ሲለው ነበር ያንተ ያልሆነ የሆነውን ነገር ሁሉ ወስጀብሃለሁ ሲለው የሱ ያልሆነውን ነገር ምን አለህ? ሲለው ይሄው የምታፈቅረህ ልጅ እኔ አፍቅራ ከኔ ጋር ነች ያለችው። አሁንም የመጣሁት ሌላ ሰው ከምንትን ከምል አንተን ሰርግ ልጠራ ነው እና ሰርግ ላይ እንድትገኙ የሚል መልስ ይሰጠዋል። ጽ ደግሞ ለምን ነው የምንገኘው? አልመጣም ሰርግ ላይ አንመጣም የሚል መልስ ትሰጠዋለች። ነገር ግን ናታን ደግሞ ቁሚ እሸኛታለሁ መጥቼ እንመጣለን የሚል መልስ ይሰጣል። ይህ ጊዜ ጺም ትናደዳለች በሚለው ነገር ላይ ማለት ነው። ስለዚህ በቃ ሰርጉ ቅዳሜ ከሶስት ቀን በኋላ ስለሆነ እንድትመጡ የሚል መልስ ሰጣቸው። አይ እንመጣለን ቁሜ እሸኛታለሁ አለው ብሎ ናቱም ጊዜ ይሰጠዋል መልስ። በዚህ ሰዓት ፂም ተናዳና እንደዚህ በሚሰጠው መልስ ተናዳ ዘግታ በሯን ትሄዳለች። ለወንድሟ ግን ያላት እንትን ወንድሜ ንጹህን ያለሁት ንጹህ ልባለሁ አለው ንጹህ እንትን አለው ብላ በሯን ዘግታበት ወደ ቤቷ ትመለሳለች። የዚህ ጊዜ ነው እንግዲህ፣ ወደ ቤቷ ተመልሳ በሚሰጣት መልስ ተናደድ ያለች እንሄዳለን ባላት። እዚህ ላይ እንግዲህ፣ ወደ ቤት በገባ ሰዓት ማነች ቤዚ እየተናገረችው ነው። ቤዚ እንግዲህ እንደምትለው አንተ፣ እሷ ለፍቅር እየከፈለች ያለው መስዋዕትነት ነው። መጋፈጥን ልመድ፣ አትፍራ እያለች ቤዚ ትነግረዋለች ለናታን። ናታንም አንተ ውስጥማ ያለው ነገር እኔ እሷን ቢካለች እንዴት እንትን ልበል እያለ መልስ ሲመልስ፣ አንተማ በጣም እንትና እያለች ትናደዳለች። አንተ ማረሚያ ቤት እንዴት እንደቀየረች ማን ነው? በዚህ አይነት ከሆነ የአፊትን ማሳስረን እንደገና ሲወጣ ይቀየራል። ተቀይሮ እንኳን ብታገኘው ጓደኛ ታደርገዋለህ ስትለው አሁን ከተቀየረ የሰው ልጅ እኮ ነው፣ ከተቀየረ አደርገዋለሁ የሚል መልስ ሲሰጣት ይዝግ ጊዜ ጺም ተናደደች እና እንዴት እንደዚህ ትላለህ ብላ ተናዳ ትሄዳለች። በዚህ ሰዓት ማነች ምንድን ነው እሺ፣ የሰማሽው ነገር ካለ ንገሪን ሲላት፣ ምንም ቢሆን ይሄቴን ጸባይ አቀዋለሁኝ። ስለዚህ ለፍቅር እየከፈለችው ያለው መስዋዕትነት ነው። አንተ ደግሞ አትፍራ፣ ተጋፈጥ ብላው? ትሄዳለች ቤዚ የስግ ዜና ናታን የሚያስብና ይህን ሰርግ ማስቀረት አለብኝ የሚል መልስ ከራሱ ጋር ተነጋግሮ እንደምንም ብዬ አስቀረዋለሁ የሚልም ወደ ውሳኔ እየገባ ነው ያለው። ማለት ነው እንግዲህ ቤዚ የተረሳውን ሁሉ እውነት አእምሮዋን ውሸት ምንም ቢሆን ለጭንቅላታችን መርዝ ነው። ምክንያቱም ምንም አስመስለን ብንሰራ እንኳን በውስጣችን ያ ውሸት የተባለ ነገር ጥያቄ ነው የሚሆነው፣ እንቅልፍ አያስተኛም። ስለዚህ እሷ ማረሚያ ቤት ለፍቅር ብላ ይህን ነገር ስታደርግ ለፍቅር ብላ የምታስበውን ነገር ሁሉ ያላደረገውን እኔ አንተን አይደለም እንትን ስሜህ እንኳን አላቅም አብሬህ ልተኛ አልኩትም እና ናቱ እኔ በጭራሽ ካንተ ጋር ምንም ነገር አድርጌም ፈጽሜም አላቅም። ስለዚህ ምንም ነገር እንትን እንዳትል ብላ እውነቱን ነገረችው። ጥያቄ የሆነብኝን ነገር ልንገረው ሲል ልሳቅ፣ ላልቅስ፣ ልሳቅቅ፣ ምን ሊሆን እያለ ውሳኔ ሲገባ ምክንያቱም ያኔ ደፍረህ ከአንተ ነው ያረግዝኩት ብላለች። አሁን ይህን እርግዝና ብዜ ሰማ እንዴት ነው ከሱ እንትን እንዳ ይህን በተናገረችው ጊዜ እሱም ማመን አልቻለም። እንግዲህ ልጅህ ነው የሞተው ተብሎ ነው እንትን የተባለው። ያን ሰአት ግን አላወቅም። አሁን ላይ ጥያቄ ውስጥ ነው የገባው። ላልቅስ ምን ልበል እያለ ሁለተኛ፣ ወደ ኤፉ ጋር ስንሄድ ኤፉ እንግዲህ ያች ሰራተኛዋ ጋር ለመቀራረብ ወስናለች። ሰራተኛዋም በቃ ብዙ ነገር ሰራተኛዋ ሰላይ ስለሆነች ሳይስ ግን እሱን የምታፈቅሪ አይመስለኝም። ሌላ ፍቅረኛ እንዳለች ነው ማነው፣ ሌላ ሰውን የምትወጂ ነው የሚመስለኝ። ፊትሽ ራሱ ደስተኛ አይደለም የሚል መልስ ሰጠቻት። ይህን ጌት ተባባሉ ሳለ ከድንገት እያፌት በሩን ከፍቶ ሲመጣ ምን እየሰራሽ ነው ሲላት አይ፣ ጌቶች፣ እኔ ምንም አልሰራ። ሰራተኛ እኮ ቦታሽን ማወቅ አለብሽ የሚል መልስ ይሰጣል። አይ እኔ ጋ ዝቅ አንተ ልትል ነው እንጂ እኔ ጋ አልመጣይ። ምን ምን ትናላለች ብላ ማነች ኤፉዬም ትቀይራለች፣ ወሬዋም ማለት ነው። የዚህ ጊዜ ይሄን ወሬ ስትቀይር እሷም ፎቶ በማንሳትና ሪከርድ በማድረግ ወደ ሚመለከተው ወደ ሂዋንጋ ትልካለች፣ ሰላይናት ልጅቷ በዚህ ሳጋጣሚ ማለት ነው ይሄ መልስ ስትሰማ በቃ ደንግጣ ፀጥ ብላ ነው የሄደች። ጓደኛዋለች ብዙ ጊዜ እዚህ ግዜ ሠራተኛዋም ያው እንትኗን ታደርሳለች። ወደ ሉሊት ጋር ስንመጣ ነው ሉሊት ትመቸኛለች ማለት ነው እንግዲህ ያልሰማችው ያልሰማችው ቤዚ እራሱ ግን ማነች ኤፉዬ የገኒ ልጅ መሆኗን አታቅም ነበር። ባልሽን ጠይቅ ዋለቻት። ሁለተኛ እንዴት የሚል ነገር ሄዳለች የሚለውን ወሬ ስሰማ እንግዲህ እኔ ሳልሰማውና እንዴት ሳልነግራት ሳላሰቃያት እንዴት ሄደች በሚል በድንጋጤ ይሄው አልጋዋ ላይ ወድቃለች ራሷን ስታ። ምክንያቱም ሁሉ ነገር እንዴት እንዳመለጣት ሁለተኛ ገኒን ደግሞ ብዙ ነገር ስላለቻት እያስፈራረቻት ስለነበረ አሁን ገኒን በተራዋ ልታስፈራራ ነበር ተመልሳ መምጣት አለባት የሚል ውሳኔ ወሰነች። ነገር ግን የሄደችበትን ቤት እንዴት ነው የምትመጣው የሚል መልስ ስሰጣት አለኝ ቤዚ፣ እንዴት እንዴት በማለት ራሷን ስታ ወደ አልጋዋ ላይ ወድቃለች። ባይ ባይ